ከበግ እረኝነት የተጠራው ማን ነው? አስቴር መልስ እናያለን። ያዕቆብ ወደ እስራኤል ጸበል መርጨት ጸበል። በትክክል ተመልሷል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስነት ማዕረግ ሰታ የምታከብራቸው አራቱ ነገስታት እነማን ናቸው? ድጓ፣ አባታችን ጻድቁ ገብረ መንፈስ ቅዱስ። መልስ እናያለን። አባ ሊባኖስ በትክክል ተመልሷል። ጎልያድ በትክክል ተመልሷል። ሰላም ጤና ይስጥልኝ ውድ የኢትያርት ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ቻናሉ ኢትያርት ሚዲያ ነው። ፕሮግራሙ ደግሞ ማዕዶት የጥያቄና መልስ ውድድር ሳምንቱን ሰዓቱን ጠብቆ ወደ እናንተ መጥተዋል። ዛሬ የምትማሩበትን የምታተርፉበትን መርሃ ግብር ይዘን ወደ እናንተ እንቀርባለን። አብራችን ቆዩ። ተመልሰን መጥተናል። እንግዲህ በማዕዶት ዕለት ሰኞ ሚያዝያ 13 በማዕዶት ዕለት ፍጻሜውን የሚያገኘው ውድድራችን ዛሬ እንግዲህ ሶስተኛው ዙር ላይ እንገኛለን ማለት ነው። በዚህ ዙር ሁለት ተወዳዳሪ ቡድኖች እዚህ እስቱዲዮ ይገኛሉ። በእኔ በስተቀኝ በኩል እነ አቤሴሎም እንኳን ደህና መጣችሁ፣ እንኳን አደረሳችሁ። አሁን የምንገኘው ታላቁ የዓቢይ ጾም ውስጥ ነው የምንገኘው። እንኳን አደረሳችሁ በድጋሚ። በእኔ በስተግራ በኩል ደግሞ እነ እንዳለ እንኳን ደህና መጣችሁ፣ እንኳን አደረሳቸው። ጾም እንዴት ነው እንግዲህ ቤተክርስቲያናችን የአዋጅ ጾም ብላ ካወጀቻቸው ሰባት አጽዋማቶች ውስጥ አንዱ ታላቁ ጾም ጾመ አብይ ወይ ደግሞ ጾመ ሁዳዴ ጾመ ኢየሱስ በዚህ ውስጥ እንገኛለን ማለት ነው። ጾሙን የበረከት ያርግልን እንላለን። ቀጥታ ወደ ውድድሩ እንሄዳለን። ስንመለስ አንደኛው ዙር ውድድር ላይ እንሄዳለን። አብራችሁን ቆዩ። አንደኛው ዙር ውድድር ላይ እንገኛለን። ይሄ ውድድር ሶስት ዙሮች ብቻ ነው ያሉት። የመጀመሪያው ዙር ያው ከዚህ በፊት ምርጫ ነበር። አሁን ምርጫ የለም። ቀጥታ የተጠየቁትን መመለስ ነው። ሁለተኛ ዙር ደግሞ ከመጽሐፍ ቅዱስ ከታሪክ፣ ኢትዮጵያ ነክ የሆኑ ጥያቄዎች የሚወጡበት ነው። ሶስተኛው ዙር ደግሞ በምልክት መግለጽ ነው። ስለዚህ ዝግጁ ናቸው። ከማን ጀምር? ከአርፋጅ ወይስ ሰዓት አክብሮ ከመጣው? እነሱ ይጀምሩ። ከእናንተ እንጀምራለን። ከአንድ እስከ አስር አለ። የመጀመሪያው ዙር አስር ጥያቄዎች አሉ። አምስት አምስት ይደርሳቸዋል እያንዳንዱ አምስት አምስት ነጥብ አላቸው። ሁለተኛውም እንደዛው ነው። ሶስተኛውም እንደዚህ ነው። ከሶስተኛውም ተመሳሳይ ነው። ስለዚህ የመጀመሪያው ዙር ከአስር ጥያቄዎች ውስጥ ከአንድ እስከ አስር ደስ ያላችሁን ቁጥር ትሩ ጥያቄ ቁጥር ሁለት ጥያቄ ቁጥር ሁለት እግዚአብሔር ከዓሳ አጥማጅነት በወንጌል ሰውን ወደ ማጥመድ የጠራው ማንን ነው? ሐዋርያው ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ጴጥሮስ መልስ እናያለን። ሐዋርያው ቅዱስ ጴጥሮስ ማቴዎስ 4 18 እስከ 19 ላይ እናገኛለን። በትክክል ተመልሷል፣ በትክክል ተመልሷል። እድሉ የእናንተ ነው። አራት አራት ቀን ወንጌል እየሰበከ ማታ ማታ ድንኳን በመስፋት ይተዳደረ የነበረው ታላቁ ሐዋርያ ማን ነው? ቅዱስ ጳውሎስ ሐዋርያ ቅዱስ ጳውሎስ መልስ እናያለን። ያለን ቅዱስ ጳውሎስ በትክክል ተመልሰዋል። የሐዋርያት ሥራ ምዕራፍ 18 ቁጥር 13 ላይን ታሪክ እናገኘዋለን። በትክክል ተመልሰዋል። ደስ ያላችሁን ቁጥር ያልተጠራ ቁጥር ቁጥር አንድ ጥያቄ ቁጥር አንድ ከበግ እረኝነት የተጠራው ማን ነው? ቅዱስ ዳዊት ቅዱስ ዳዊት መልስ እናያለን ቅዱስ ዳዊት አንደኛ ሳሙኤል ምዕራፍ 16 ከቁጥር 13። ይሄንን እናገኛለን። በትክክል ተመልሰዋል። ተራዊ እናንተ ነው። ደስ ያላችሁ። ቁጥር 6 ከዚህ በኋላ እሷ ጸንሳ ኃጢአትን ትወልዳለች ኃጢአትም ካደገች በኋላ ሞትን ትወልዳለች ተብላ በመጽሐፍ ቅዱስ የተጻፈችው ምንድን ነች? ምኞት ምኞት ምኞት። መልስ እናያለን። በትክክል ተመልሷል። ምኞት። በትክክል ተመልሷል። ያዕቆብ ምዕራፍ 1 ቁጥር 15 ላይ እናገኛለን። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ተብላ በመጽሐፍ ቅዱስ የተጻፈችው እንግዲህ ምኞት ናት። በትክክል ተመልሷል። ጥያቄ ቁጥር 3 ጥያቄ ቁጥር 3 በባለሟልነት ቤተ መንግስት ውስጥ እያለች እግዚአብሔር ለእስራኤላውያን ደህነት የመረጣት ማለች? አስቴር አስቴር መልስ ነው ያለን አስቴር። በትክክል ተመልሷል። መጽሐፈ አስቴር ቁጥር 4 13 ላይ እናገኘዋለን። በትክክል ተመልሷል። ተራው የእናንተ ነው። ስምንት እግዚአብሔር እስራኤላውያንን ነፃ እንዲያወጣ ሙሴን ሲልከው አፌ ኮልታፋ ነው ሲል አፍ ሆኖ እንዲያገለግል የተሰጠው ማን ነው? ወንድሙ አሮን መልስ እናያለን። ካህኑ ወንድሙ አሮን ዘጽአት ምዕራፍ 4 ቁጥር 14 በትክክል ተመልሷል። ወደነ አቤሴሎም ቁጥር 7 7 ቤልሆር ምንድን ነው? አጋንንት ወይም ጣዖት ስም። አጋንንት ወይም ጣዖት ስም። መልስ እናያለን። ሰይጣን አጋንንት በትግል ተመልሷል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ተገልጿል። ወደ ቁጥር 10 የፍናስ ሚስት ፍልስጤማውያን ታቦተ ጽዮንን እንደማረኩ በሰማች ጊዜ የወለደችው ልጅ ስሙን ማን አለችው? ማን ብላ ጠራችው? ኢካቦድ ኢካቦድ መልስ እናያለን። ኢካቦድ ምረት ክብር ከእስራኤል ለቀቀ። አንደኛ ሳሙኤል ምዕራፍ 4 ቁጥር 11 በትክክል ተመልሷል። ቁጥር አምስት በመንፈቀ ሌሊት እግዚአብሔርን ሲያመሰግኑ ሲጸልዩ የእስር ቤቱ መሰረት በመናወጥ ሰንሰለታቸውን ፈቶ የወጡት ማንና ማን ናቸው? ጳውሎስና ሲላስ ጳውሎስና ሲላስ መልስ እናያለን። ጳውሎስና ሲላስ በትክክል ተመልሰዋል። የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ተገልጿል። ጥያቄ ቁጥር 9 በራእይ ከእግዚአብሔር ጋር ሲታገል አድሮ አለቅህም፣ ካልባረከኝ ብሎ ተባርኮ ስሙን ያስቀየረው ሰው ማን ነው? ያዕቆብ መልስ እናያለን። ያዕቆብ ወደ እስራኤል ካልባረከኝ አለቅህም። አንድ ደስ የሚል መዝሙር አለ በዚህ ዙሪያ ላይ አንደኛው ዙር ይሄንን በሚመስል ሁኔታ አልቋል። እንግዲህ ሁለቱም ቀሏቸው፣ እኔ እንኳን እስኪጨርስ አልጠበቁኝም። ጎን ለጎን እንዲ ሊያወሩና ወዲያው ነው ይመልሳሉ። ደስ ይላል። ወደ ሁለተኛው ዙር እንሄዳለን። አሁንም አብራችሁን ቆዩ፣ ተመልሰን መተናል። ሁለተኛው ዙር ላይ እንገኛለን። ሁለተኛው ዙር ቅድም የእናብሴሎም ቡድን ጀምሯል። አሁን ደግሞ ወደነ እንዳለ ሄዳለሁ። ከአንድ እስከ አስር ደስ ያላችሁን ቁጥር ጥሩ። ሁለት ቁጥር፣ ታቦተ ጽዮን ወደ ኢትዮጵያ ይዘዋት የመጣው የካህኑ ሳዶቅ የበኩር ልጅ ማን ይባላል? አዛሪያስ። መልስ እናያለን። ካህኑ አዛሪያስ ይባላል። በትክክል ተመልሷል። ቁጥር አራት፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስነት ማዕረግ ሰጥታ የምታከብራቸው አራቱ ነገስታት እነማን ናቸው? አንድ ከሳታችሁ ግማሽ ነጥብ ነው የሚሰጣችሁ፣ ሙሉ መመለስ አለባችሁ። አራቱ ነገስታት የሚባሉት አንድ ላይ ያሉት ናቸው። አብረው አጽብሃም ቅድስና አላቸው። ግን አራቱ ነገስታት የሚባሉት የዛጉዌ ስርወ መንግስት ላይ የነበሩት ንጉስ ላሊበላ፣ ሀርቤይ ወይም ገብረ መስቀል፣ ናአኩቶ ለአብና የምርሃነ ክርስቶስ ናቸው። በጣም ጥሩ መልስ እናያለን። ቅዱስ ናኩቶ ለአብ ቅዱስ ይምርሃነ ክርስቶስ ቅዱስ ሀርቤ እንዲሁም ደግሞ ቅዱስ ላሊበላ እኚህ አራቱ ነገስታት። በትክል ተመልሷል። በዛጉዌ ስርወ መንግስት ውስጥ ያሉት ከአስራ አንዱ ነገስታት አራቱ ቅድስናንም ንግሥናንም አብሮ የያዙት ናቸው። በተለይ በላስታ አካባቢ ስንሄድ የተገነቡትን በህንፃ ቤተ መቅደስ በተለይ በዛ ጊዜ አይደለም በየትኛውም የሰው ልጅ ጥበብ ውስጥ ተሰርቶ ማይታወቁ ህንፃ ወደ ላይ የሚገነባን ህንፃ ወደ ታች በመስራት ቤተ ጊዮርጊስን እንዲሁም ደግሞ ባህር ላይ ህንፃን በማነጽ ይምርሃነ ክርስቶስን የተሰራበት ወቅት ናቸውና ከ11ዱ የዛጉዌ ነገስታት ውስጥ አራቱ ንግስናንም ቅድስናንም አብሮ ከያዙት ነው። በትክክል ተመልሷል። ይሄ ውራን ያሰጣል። እሺ ስድስት ከ1365 እስከ 1395 ይኖሩ የነበሩ የጌታ ቀኝ እጁ ያረፈበት ግባነ መስቀል ወደ ኢትዮጵያ የመጡት ንጉስ ማን ይባላሉ? እንትን በማምጣቱ ረገድ ከፍተኛውን ሚና የተጫወቱት አባቱ ቅዱስ አባቱ ንጉስ ዳዊት ናቸው። ከዛ በኋላ ደግሞ ወደ ተለያዩ ቦታ ዙሮ በማስቀመጥ ቦታውን በመፈለግ ደግሞ ልጃቸው አጼ ዘርዓ ያዕቆብ። መልስም ማየት አያስፈልግም፣ በትክክል ተመልሷል። አጼ ዳዊት ይባላሉ። በማስመጣት ደረጃ ያው ጥያቄ ወደ ኢትዮጵያ ያስመጡት የሚለው ነው። ስለዚህ አጼ ዳዊት ናቸው፣ በትክክል ተመልሷል። እዚህ ምናልባት አዲስ አበባ ራጉዌል አካባቢ ራጉዌል ኤልያስ ቤተክርስቲያን አካባቢ የአፄ ዳዊት ዋሻ የሚባል አለ። በንግስና ዘመናቸው እዚ አካባቢም ቆይተዋል የሚባል ታሪክም አለ። ምናልባት ከፍ ብላችሁ ሄዳችሁ ታሪክ ብጠይቁ ብዙ ቀት ታገኙበት አላችሁ። ቅድም እንደጠቅ እንዳልኳችሁ ሁለተኛው ዙር ኢትዮጵያና ኢትዮጵያ ነክ የሆኑ ሀሳቦች የምናነሳባቸው ነው፣ የምንማርባቸው ናቸው። ታሪኮች እየተረሱ ስለሆነ እኛም በምንችለው መጠን ታሪክን በማስታወስ እንሄዳለን ማለት ነው። ወደ እናንተ መጣለሁ። ጥያቄ ቁጥር አንድ ኢትዮጵያዊቷ ንግሥተ ሳባ ከጠቢቡ ሰለሞን የወለደችው ልጅ ስም ማን ነው? ምንሊክ ምንሊክ። መልስ እናያለን። እብነ መልአክ የጥበበኛው ልጅ ወይንም የጥበበኛ ልጅ ወይንም ምንሊክ ቀዳማዊ ምንሊክ። በትክክል ተመልሷል። ቀዳማዊ ምንሊክ። እሺ ሶስት አባ ሰላማ ከሳቴ ብርሃን ክርስትናን በኢትዮጵያ ሲያስፋፉ በወቅቱ የነበሩት ሁለቱ የኢትዮጵያ ነገስታት ማና ማን ናቸው? አብርሃ ወአጽብሃ ወይንም ሳይዛናና ኢዛና መልስ እናያለን። ኢዛናና ሳይዛና ወይም ደግሞ አብርሃና አጽብሃ ናቸው። በትክክል ተመልሷል። አምስት ቁጥር አልተጠየቀም። በቅዱስ ላሊበላ ዘመነ መንግስት ከግብፅ ወደ ኢትዮጵያ የመጡት ጻድቅ አባት ማን ናቸው? አባታችን ጻድቁ ገብረ መንፈስ ቅዱስ፣ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ። መልስ እናያለን። ጻድቁ ገብረ መንፈስ ቅዱስ በትክክል ተመልሷል። ሺ ሰባት የቅዱስ ያሬድን ዜማዎች በሙሉ እንደ የቅደም ተከተላቸው እና አገልግሎታቸው አስፍሮ እና መዝግቦ የሚገኘው መጽሐፍ ምን ይባላል? ድጓ ድጓ መልስ እናያለን። ድጓ በትክክል ተመልሷል። በትክክል ተመልሷል። እሺ ስምንት ጥያቄ ቁጥር ስምንት ኢትዮጵያዊ ጃንደረባን ያጠመቀው ሰው ማን ነው? የጃንደረባው ስም ማን ነው? ኢትዮጵያዊ ጃንደረባ ቅዱስ ባኮስ ይባላል። ያጠመቀው ደግሞ ዲያቆኑ ፊሊጶስ ከሰባቱ ዲያቆናት፣ ከሰባቱ ዲያቆናት ፊሊጶስ። መልስ እናያለን። ያጠመቀው ዲያቆኑ ፊሊጶስ ጃንደረባው ደግሞ ቅዱስ ባኮስ ሐዋርያ ሥራ ምዕራፍ ስድስት ቁጥር 1 እንዲሁም ደግሞ 8 26 እስከ 40 ላይ ይገኛል በትክክል ተመልሷል አስር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ የተናገረው ነቢይ ማን ነው ምዕራፉስ ቁጥሩስ ስንት ነው አፍርጥት ምናልባት ጠቅሱን አልያዝነው። ቅዱስ ዳዊት ጠቅስ ግን አትሞክሩ። ግድ የላቸውም፣ ይለፋችሁ ነቢዩ ዳዊት መዝሙር 67 ቁጥር 31 ላይ ይገኛል። ያ ይልቃል። ግማሽ ነጥብ እንሰጣለን ዘጠኝ ደብረ ሊባኖስን የመሰረቱት አባት ማን ናቸው አባ ሊባኖስ መልስ ነው ያለን አባ ሊባኖስ በትክክል ተመልሷል እንግዲህ ሁለተኛው ዙር ውድድር አሁንም አንገት ለአንገት በመተናነቅ እየተጓዙ ይገኛሉ። ወደሚለየው ውድድር እንገባለን። በምልክት መግለጽ እንመለሳለን። አብራችሁን ቆዩ። ተመልሰን መተናል። አሁን የምንገኘው በምልክት መግለጽ ላይ እንገኛለን። መጀመሪያ ላይ እና ቤሴሎም ጀምራችኋል። ከዛ እንዳለቀጠላችሁ፣ አሁን ተራው እናንተ ናችሁ። ስለዚህ ከሁለታችሁ ማን ያስረዳል? እሱ የሚያስረዳው እሺ። ከእናንተስ አንተ ተረዳለ። ስለዚህ እስከዛ በክብር አረፍቱልናላችሁ። ከእና ቤ ሴሎም ጋር የመጀመሪያውን ውድድር እናደርጋለን። አሁንም አብራችሁን ቆዩ። ተበለሰ ምትናል። ሶስተኛው ዙር ውድድር ላይ እንገኛለን። ከዚህ በፊት እንግዲህ በተመልካቾች ሀሳብ መሰረት በምልክት መግለጽ ሰከንዷ ትንሽ አነሰች የሚል ሀሳቦች ስትመጣ አምስት ሰከንድ ጨምረናል ስለዚህ 30 ሰከንድ ነው የሚኖራችሁ በሰላሳ 30 ሰከንድ ውስጥ በተቻለ መጠን ቶሎ ለመግለጽ ትሞክራለህ አንተ ደግሞ ቶሎ ለመመለስ ትሞክራለህ ቃል ማውጣት መናገር አይቻልም መጀመር እንችላለን ከአንድ እስከ አምስት ከስድስት እስከ አስር ከአንድ እስከ አምስት እሺ ጀምር ጳጳሳት ስላሴ ጳጳሳት ሶስት ጳጳሳት ሶስት ቅዱሳን ሰዓት እያለቀ ሶስት ቅዱሳን ደርሶባል ሶስቱ ስላሴዎች መጡ ቤት አሳየ ምናምን አብርሃም አብርሃም አልተመለሰም። ነገር ቢያገልኛል ግን ካራ ይዘህ ከሆነ እንግድነት ምናምን ነገር እሺ፣ ዛሬ ካህን፣ ጳጳስ፣ ዲያቆን፣ አስርቱ ዛዛት፣ ታቦት አርባ ቀንና አርባ ሌሊት አብይ ጾም ሜሮን መቀባት ጳጳሳት ቤተክርስቲያን ማክበር። እኔ ምሳሌ ዳዊት ጎሊያድ ብዙ ነገር እኮ ማሳየት ትችላለህ እኮ ጠጠሩን ብትወረውር። እሱማ ቅድም የተመለሰውን እያልኩላት ስታሳዩ ነበር አይደል? ግን እሺ ጸበል መርጨት ጸበል መርጨት ጸበል፣ በትክክል ተመልሷል፣ በትክክል ተመልሷል። ጌታችን ከሙታን በሶስት ቀን እና ሌሊት ተነሳ። ገዳም፣ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ በትክክል ተመልሰዋል። ሶስቱ አንድ ነች ለማለት ነው። እሺ አስራ ሁለቱ ሐዋርያት ቅዱስ ጴጥሮስ ቅዱስ ዮሐንስ አስራ አስራ ሁለት ሐዋርያት ቅዱስ ጴጥሮስ፣ ቅዱስ እንድሪያስ፣ ቅዱስ እንድሪያስ፣ ቅዱስ ቶማስ። እንዴት ቢላ አይ፣ ጥሩ ነው። መጥቶ ነበር። አለት ነው፣ አንተ አለት ነህና አለት። አዎ፣ አይ፣ አመጣጥ ልቻለሁ። ግን ቆይ እንትን አልክ፣ ሌላ ምሳሌ ብትጠቅም ትችል ነበር። እሺ እንግዲህ ይህን ይመስል ነበር የእነ አቤሴሎም ቀጥታ ወደ እነ እንዳለ እንሄዳለን። አሁንም አብራችሁን ቆዩ፣ ተመልሰን መተናል። አሁን ደግሞ እነ እንዳለ ምድብ ደርሰናል። እነሱን በምልክት መግለጽ ከአንድ እስከ አምስት ያው ዕድለኞቹ አቤሴሎም መርጦ ነበር። አሁን ደግሞ ከስድስት እስከ አስር ነው። ስለዚህ 30 ሰከንድ ይኖርሃል። በ30 ሰከንድ ውስጥ ማብራራት ያንተ ፋንታ ነው።

ዋሻ እነ እንዳለ ውድድራቸውን አካሂደዋል ማለት ነው። አሁንም አብራችሁን ቆዩ። ተመልሰመተናል እንግዲህ፣ በምልክት መግለጽ መለያ ነበር። እንግዲህ ተለይቷል። እንግዲህ ማዕዶት የጥያቄና መልስ ውድድር እየሄደ እየሄደ ዛሬ ላይ ደርሷል። እንግዲህ ዛሬ ተወዳዳሪዎቻችን ናብሴሎም ና እንዳለ ቡድን ውድድራቸውን አድርገዋል። በዚህ ጥያቄ መሰረት እንግዲህ እንደተማራችሁበት፣ እንዳተረፋችሁበት ተስፋ እናደረጋለን ማለት ነው። በዚሁ መሰረት ለሚያዝያ 13ቱ የፍጻሜ ውድድር ማን ወደ ቀጣይ ዙሪያ ያልፋል የሚለው ውጤት ደርሶናል ማለት ነው። በዚህ መሰረት እና ቤሴሎም ከተጠየቁት 75 ነጥብ አምስት ጥያቄ በሶስት ዙር ተጠይቀው ከ75 ነጥብ 60 ነጥብ በማምጣት እንግዲህ ውድድራቸውን ወደ ቀጣይ ዙር ሳያልፉ በዚሁ ተገታቸዋል ማለት ነው። በተቃራኒው እነ እንዳለ ደግሞ መሀል ላይ አንድ ጥያቄ ግማሽ በማምጣት ምልክት በምልክት መግለጽ ሁሉንም በመመለስ ከአጠቃላይ ነጥብ 72 ነጥብ አምስት በማምጣት ወደ ቀጣይ ዙር አልፋቸዋል። እንኳን ደስ አላችሁ። ጥሩ ተወዳዳሪዎች ነበራችሁ። በጣም በሚያሳዝ ሁኔታ እንግዲህ ተሸንፋችኋል። መሸነፍ ማለት እንግዲህ የእውቀት ማነስ ጉዳይ ሳይሆን በምልክት መግለጽ ያው የደቂቃ ጉዳይ እና የሰከንድ ጉዳይ ነው። እንደ መጨረሻ የምታስተላልፉት መልእክት ካለ። እናመሰግናለን ለነበረን ቆይታ። ደስ የሚል ነገር ነው። እንደተባለው ነው የምልክት ማስረዳቱ ላይ የመግባባት ጉዳይ ከደቂቃ ጋር እና ከሰዓት ጋር ስለሚገናኝ እሱ ነው የሚወስነው። ግን ኢቲ አርት ይህንን መርሃ ግብር ማዘጋጀቱን ያው በመሃል አንዳንድ ጊዜ ሌሎች መርሐ ግብሮች ሲበዙ ወደኋላ ሊል ይችላል ግን ሁልጊዜ ቢቀጥል በጣም ጥሩ ነው ባይነን። እና ስለነበረን ቆይታ እግዚአብሔር ያክብርልን በጣም ነው የምናመሰግነው። ይህንን ነው የምንለው፣ እናመሰግናለን። እኛም በሚቀጥለው እንግዲህ አንዳንድ ሰው ብቻ በሚወዳደርበት ድጋሚ መታችሁ መወዳደር ትችላላችሁ። እናንተ ደግሞ ያው በሚቀጥለው ዙር እድል ስለሚኖራችሁ ስታልፉ ያን የተናገራላችሁ ማለት ነው። እንኳን ደስ አላችሁ። በቀጣይ ዙር ዳግም እንገናኛለን። ከሰዋሰው ጳውሎስ አካባቢ ላን የመጣችሁት ቅዱስ ፊሊፖስ በጣም ደስ የሚል ቆይታ አድርገናል ማለት ነው። በቀጣይ ከእናንተ ጋር እንገናኛለን። ቀጣይ ያለፉ እንግዲህ ሚያዝያ 13 ለሚደረገው በቀጥታ ስርጭት በሚተላለፈው መሪ ግብር ላይ የሚወዳደሩ ይሆናሉ ማለት ነው። የሚቀጥለውን ዙር ካሸነፉ፣ እስከዛም የተለያዩ ፕሮግራሞች ይሰራሉ ከጥያቄና መልሱ ጋር በተያያዘ እስከ ቀጣይ ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ